አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወደ የተከበራችሁ ቤተሰቦች እንደት ናቸው? የለ እንደት ነው? ኮሪብ እኮ ወደ እሱስ የምትለው ነገር እንደዚህ ሲያረጓት እንደት እንደምታጣ ማለት ነው። በጣም ደስ የምትለው የሚመጣው ማሻ ግን በጣም ያስቸግራል። የብሄር ብሄረሰቦች ምናምን ይላል፣ ሰሜን ወሎ፣ ደቡብ ወሎ ይላል ማለት ነው። እኛ ምኖ ሰሜን ወሎ ነን ወይስ ደቡብ ወሎ ነን? እ እናንተ ኮሜንት ላይ መልሱ እሺ። ነገሩ እናንተ ማታቁትም፣ ግን እንትን ነን ሰሜን ወሎ

ወዲያ ሲና ነው የሚሆነው።

ሲናፍቅ ሲናፍቅ ሲናፍቅ ይለይ አል ብቻ ናፍቆት፣ ማታ ሜዳ ማታ ሜዳ ትምህርት ቤቱ ሺህ ግዜ በያት አልጠገባትም። የምር ሺህ ግዜ ሺህ ግዜ በያት አልጠገባትም። ድምጼ ግን ይሰማል አይደል? እሺ። በዚህ ትላላችሁ? አዎ፣ በዚህ ከዛ፣ በዚህ የኛ ቤት ላይ ደስ ሲል። ቤትኛ ቤት ሲናፍቅ በጣም ነው። በፀሐይ ስለተቀረጸ ሁሉም ሴቶች እኮ ቤታቸውን አያውቁትም። እንትኒ ወዲያ ዙራ እየሄድኩኝ ነው አሁን ማለት ነው። ይሄው አዙራ አይ፣ በዚ በዛ አሁን አዙራ ነው ቀየቱ መንደር አለ ዙራ ነው። ደስ ሲል ግን በጣም ነው የሚያስናፍቀው። በጣም በጣም ያስናፍቀው ግን ደስ ይላል በጣም። ይሄ እኔ ሁሉንም አውቃቸዋለሁ። ሁሉንም ቤቶች አውቃቸዋለሁ ማለት ነው። ሁሉንም ማያቸው ሁሉ

እንትን እንዴት አድርገን ይሆናል። ብቻ ሲናፍቅ ደስ የሚለው ነገር ሁሉም ሀገር ሰርች ስታደርጉ ሁሉ እንዴት እንዲያቀማመጡ እንደያለ በትክክል ይመጣላቸው። በትክክል የውጭ ሀገር ሰዎች እኮ ኢትዮጵያ እንደዚህ እያደረጉ እያዩ ነው ያኔ ኢትዮጵያ ቤት እንደዚህ ያለ ነው ኢትዮጵያ ቤት እንደዚህ ያለ ነው የሚሉት እያዩ እኮ ነው።

ለራሱ ያሰብ ወደ ማይናል ሂድ እስኪ። ይሄኛው አሻው በደስ ሲሉ መንደሮቹ ምናምን በለው የምር ሲያምር ሲያምር፣ መንገዱ ሁሉም ነገር በጣም ደስ ይላል። በጣም ያምራል ማለት ነው።